ልጆችዬ፣ እንዴት ናችሁ? ደህና ናችሁ? በዚህ በኩል የሚያስገባኝ ማነው? እዚህ ጋር ልግባ። አስገቡኝ እንጂ። አናስገባም ነው? አታስገቡኝ ልጆችዬ አሚኮ ልጆችን እየተከታተላችው ነው። ጎበዞች። በዛሬ የልጆች ጨዋታ ዝግጅታችን በዋሸራ የትምህርት ተቋም ተገኝታል። ከነዚህ ልጆች ጋር የቁጥር ጨዋታ አብረን የምንጫወት ነው የሚሆነው። ጨዋታው ልጆች ቁጥር እንዲለዩ ያግዛቸዋል። በተጨማሪ ደግሞ አካል እንቅስቃሴ እንዲያደርጉ የሚያግዛቸው ነው። እኔ ከልጆቹ ጋር አብሬ ምንጫወት ይሆናል። እናንተ ደግሞ አሚኮ ልጆችን በደንብ ተከታተሉ። ልጆችዬ ማን ነው ከናንተ መሀል ጨዋታውን የሚጀምርልን? ማን ነው? እሺ አንተ ጋን ጀምር። እሺ የምጠራውን ቁጥር ምንድነው? ልጆችዬ ቆይ አንዴ። ልጆችዬ እንግዲህ እኔ ለልጆች ቁጥር ስጠራላቸው ልጆቹ ከምታያቸው ሳጥኖች ውስጥ ያሉትን ቁጥሮች መርጠው ይገባሉ። በትክክል ልጆቹ ቁጥሮችን ያውቃሉ አያውቁም? የሚሉትን ደግሞ እናንተ ተከታተሉ። እሺ አስራ ሶስት አርቄን የጠራውበት ልጆችዬ፣ አስራ ሰባት አስራ ሰባት ቁጥር የት ነው ያለው? አስራ ሰባት እሺ ልጆች እየተከታተላችሁ ነው፣ ቁጥሮቹን እያገኘ ነው። እሺ አስራ አራት አስራ አራት የት ነው ያለ? ጎበዝ። አንድ ቁጥር አንድ አንድ ጎበዝ። አሁን ደግሞ የምጠራው ቁጥር አስራ አምስት ጎበዝ። እሺ አሁን በጣም ቅርብ ላይ ያለ ቁጥር እጠራለታለሁ ዘጠኝ ቁጥር። እሺ ጎበዝ። ልጆችዬ አሁን ደግሞ የምናደርገው ጨዋታውን እንቀይረዋለን። በአንድ ጊዜ ሁለት ቁጥር እጠራለሁ። ይሄ ልጅ እንግዲህ የመጀመሪያውን አልፏል፣ ሁለተኛውን ደግሞ በትክክል ይጫወተዋል የሚለውን ደግሞ አብረን የምናየው ይሆና ልጆችዬ፣ አንድና አስራ ሁለት ቁጥር፣ አንድና አስራ ሁለት አንድና አስራ ሁለት ጎበዝ እሽ አስራ ሰባት እና አስራ አራት ሞራል ጎበዝ አትሉም እናንተ። እሺ አስራ ሶስት እና አስራ አንድ ጎበዝ ነው አይደለም? አጨብጭቡለት። እሺ እሺ፣ እየጨረስን ነው። አሁን ደግሞ ሶስትና ስምንት እና የጠራሁኝ ሶስትና ስምንት። ጎበዝ የመጨረሻውን ቁጥር ልጨርስ ልጠራ ነው። ልጁ አሁን ምጠራውን በትክክል ቦክሶቹ ላይ ካረፈ አሸንፏል። አረ ታጨበጭቡለታላችሁ ማለት ነው። እሺ አሁን ምጠራው ቁጥር አምስትና አምስትና ስድስት ጎበዝ ነው። አረ ጎበዝ። እንዴት ነው ጨዋታ ብዬ ለስኪ ወደኔ ማን ነው ስምህ? ጨዋታ እንዴት ነው? አላዛር ጨዋታ ቁጥሮችን በሙሉ ለይተሃል። እኔ በጣም ተገርሜ ይባለው። እሺ ጎብ፣ እስኪ አጨብጭቡለት። አንደኛ። እሺ ሁለተኛው ተጫዋች ሴት ቢሆን ደስ ይለኛል። ከሴቶች እሺ፣ እስከኔ ማነው ስምሽ? አብስራ አባቴ ይዞ ማነው ስምሽ? ማማ አብስራ። እሺ አሁንም እንደ ልጁ ቁጥር ልጠራ ነው። አሁን ግን ቁጥሩን ቀይሬ ነው የምጠራው። ሁለቱም ባንዴ ነው የምጠራብሽ እ ትችዋለሽ እሺ መልካም ጨዋታ። እሽ አሁን ንጠራው ልጆችዬ። እንግዲህ አብስራ ደግሞ ሁለተኛዋ ተጫዋች ናት። ጨዋታውን ልንጀምር ነው። ቁጥሩን ልጠራ ነው። አምስትና ሁለት፣ አምስትና ሁለት። ጎበዝ ልጆቹ የተከታተላችሁ፣ ትክክልናት አይደለች የሚለውን ትዳኛአላቸው። ሽ አስና አራ3ስት ጎበዝ። አታጨበጭቡም እንዴ ጎበዝ፣ ሴት ናቸው እሽ አንድና አስራ ሁለት ጎበዝ። ዘጠኝና ጠኝና አስራ ስምንት ጎበዝ ናት። አሁን ደግሞ እንደገና አንድ አንድ ቁጥሮችን እጠራለሁ ከከባድ ወደ ቀላል እን ያረኩባት ግን ጎበዝ ናት። እሽ ዙሪና እንደገና እንቀጥላለን። አራት አራት የት ነው ያለው አራት አ

ልጆችዬ እየ ቀደም ሲል እንግዲህ የልጆች ጨዋታን ወደ እናንተ እያደረስ ነበር። ልጆቹ ከነዚህ ሳጥኖች ውስጥ በመግባት ቁጥሮች ላይ እያረፉ ነበር። ልጆችን ተመልክተናል። እኔ አሁን ጨዋታን እሞክር ነው የሚሆነው። እሳሳታለሁ ወይንስ በትክክል ሳጥኖች ላይ አርፋለሁ የሚለውን ደግሞ እናንተ ተመልከቱኝ። እሺ፣ ማንም ይጠራል ቁጥር ከእናንተ አምስት አምስት። ይኸው አስራ ስድስት አስራ ስድስት

ልጆችዬ እንግዲህ ጨዋታውን እንደተመለከታችሁት ነው። በዛሬ አሚኮ ልጆች ጨዋታችን ማለት ነው፣ እነዚህ ሁለት ልጆች ቁጥር ይለያል ወይ የሚለውን ለማወቅ ጥረት አድርገናል። በጣም ጎበዞች ናቸው። እኔ ተገርም ያለው ሌሎች አሚኮ ልጆች ዝግጅቶቻችን ይቀጥላሉ። እኛ ግን እዚህ ላይ ጨርሰናል። መልካም ጊዜ ይሆንላችሁ።